አያስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር። ዋና ዋናዎቹን በቅድሚያ በአዲስ አበባ ከ220 በላይ የፕሬዝደንት ኢሳያስ አፈወርቅ የመንግሥት ተላላኪዎችን በቁጥጥር ስር አዋልኩ ሲል የበልጽግናው መንግስት ገለጸም። በሁለት ወራት ውስጥ ብቻ ከ100 በላይ የትግራይ ሰራዊትና ከ350 በላይ የፋኖ ኃይሎችን በከተማ ውስጥ አስር ያለው ሲልም አክሏል። በአዲስ አበባ ባሰማራሁት የሰላም ሰራዊት ውስጥም ጽንፈኛውና ሽብርተኛው ሰርገው ገብተውብኛል የሚል ሪፖርት አቅርቧል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ የግል አውሮፕላን ገዙ። አውሮፕላኑ ለቪአይፒ አገልግሎት የሚውል ሲሆን የኢትዮጵያ አየር መንገድን አርማና ቀለም አይለጥፍምም ተብሏል። ከምንጮቻችን የተገኘው መረጃ ይቀርባል። በኦሮሚያ ክልል መጋቢት 24ን ለማድመቅ ሰልፍ ባልወጡና ሱቅ ዘግተው በነበሩ ሰዎች ላይ ቅጣት መጣሉ ተሰማ። በአመዛኙ በግዳጅ በተካሄደው የድጋፍ ሰልፍ ላይ በከተሞች እስከ ስድስት ሰዓት ድረስ ሱቅ እንዳይከፈት ተደርጎ እንደነበርም የቀድሞ የመንግስት ባለስልጣናት ገልጿል። ይህንንም ትሰማላችሁ። ፌስቡክ በትግራይ ጦርነት ወቅት ለነበረው ሚና ክስ ተመሰረተበት። ኩባንያው በባህር ዳር ከተማ በማንነታቸው ምክንያት የተገደሉ ፕሮፌሰርን ጨምሮ ለሌሎች ሕይወት መጥፋት ሚና ነበረው በሚል በኢትዮጵያውያንና ኬንያውያን ክስ ተመስርቶበታል። ሌላኛው መረጃችን ነው። ኢትዮጵያውያን ስደተኞች ከአሜሪካ መንግስት ማስጠንቀቂያ ተልኮላቸዋል። በአዲስ አበባ የሚገኘው ኤምባሲ በህገወጥ ወጥ መንገድ በአሜሪካ ያሉ ቤተሰቦች ወይም ጓደኞች ካሏቸው ወደ ቤት እንዲመጡ ለመንገድ ጊዜው አሁን ነው የሚል መግለጫንም አውጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአዲስ አበባ ከ220 በላይ የፕሬዚደንት ኢሳያስ አፈወርቅ የመንግስት ተላላኪዎችን በቁጥጥር ስር አዋልኩ ሲል የብልጽግናው መንግስት ገለጽም። በሁለት ወራት ውስጥ ብቻ ከ100 በላይ የትግራይ ሰራዊት ና ከ350 በላይ የፋኖ ኃይሎችን በከተማ ውስጥ አስር ያለው ሲል ማክሏል። በአዲስ አበባ ባሰማራውት የሰላም ሰራዊት ውስጥ ጽንፈኛ ና ሽብርተኛው ሰርገው ገብተውብኛል የሚል ሪፖርት አቅርቧል። ሰዎችን ማንነታቸውን ለይቶ ማጥቃት፣ ማሳደድ ና ማሰር አገዛዙ በአዲስ አበባ ደጋግሞ የፈጸመው ተግባር ነው። በትግራይ ጦርነት ከፍቶ በአዲስ አበባ ና በሌሎችም የሀገሪቱ አካባቢዎች የሚገኙ የትግራይ ተወላጆችን መርጦ ባልተወለዱበት ማንነት ሳቢያ በአስር ሺዎች አስሯል። ንብረታቸውን አግዷል፣ ዘርፏል። ይህን የአገዛዙን ማንነት ላይ መሰረት ያደረገ ወንጀልን የተቃወሙ የነበሩትን ያክል ድጋፍ የሰጡትም ግን በርካቶች እንደነበሩ የሚዘነጋ አይሆንም። በዚህ ተግባሩ የቀጠለው የብልጽግናው መንግስት ከቅርብ ጊዜ ወዲህ ደግሞ በአማራ ተወላጅ የሀገሪቱ ዜጎች ላይ ተመሳሳይ ዘመቻዎችን አካሂዷል። በተለይም አዲስ አበባ ደግሞ ደግሞ የዚህ መንግስታዊ ሰለባ የሆኑ ነዋሪዎች በርካታ ናቸው። ከጥቂት ቀናት በፊት በአዲስ አበባ ከተማ አስተዳደር ከንቲባ ጽፈት ቤት የተደረገው የጸጥታ ግምገማ ላይ የቀረበው ሪፖርት የሚያመላክተውም ይህንኑ ነው። ወይዘሮ ሊዲያ ግርማ የሚመሩት የከተማ ሰላምና ጸጥታ ቢሮ ባቀረበው ሪፖርት ባለፉት ሁለት ወራት ውስጥ ብቻ 356 የፋኖ ኃይሎችን በከተማ ውስጥ ሰርገው ገብተው በቁጥጥር ስራ አልኩ ብሏል። ምክትል የቢሮ ኃላፊው ባቀረቡት በዚህ ሪፖርት በተለይም የፋኖ ኃይሎች መረጃ ምንጭ የሆኑ ሰዎች በየክፍለ ከተማው ተገኝተዋል። አንዳንዶችን በአውደ ውጊያ ላይ የነበሩ ናቸው ሲልም

ከእሳቸው በላይ የአገዛዙ ኃላፊዎች የፋኖ ኃይሎችን በሀገሪቱ ዋና ከተማ ቀርቶም በክልሉ የወረዳ ከተሞች ሳይቀር የሌሉ የተበተኑ በጫካና በየጥሻው የተደበቁም በዛም ሆነው የጅብ ቆዳ ስረው የሚዋጉ ናቸው ሲሉ በሚደመጡበት ሁኔታ ነው። እንግዲህ እኒሹም ግን 350 በላይ የፋኖ ኃይሎችን አዲስ አበባ ውስጥ አሰር ነው የሚሉት። በእርግጥ አገዛዙ የአማራ ክልል ተወላጆችን ጽንፈኞች፣ አሊያም የጽንፈኛው ተላላኪ የሚል መደብ ውስጥ ማስቀመጡ የሚታወቅ ነው። ባሳለፍነው ማክሰኞ ያገኘ ተስፋዬ ደንድር በተባሉ የብልጽግና ሰው የቀረበው የከተማ የጸጥታ ቢሮ ሪፖርት ቀጥሎ የሚያነሳው ጉዳይ ደግሞ ከአንድ መቶ ስድስት በላይ የትግራይ ሰራዊት አባላትን በከተማ ውስጥ በቁጥጥር ስር አዋልን የሚለውን ነው። ይህ ብቻ ሳይሆን ሁለት መቶ ሀያ አራት የኤርትራ መንግስት ተላላኪዎችንም እንደዚሁ በሁለት ወራት ውስጥ ብቻ አስረናል ሲልም ያክላል። ከወራት በፊት የትግራይ ተወላጅና የኤርትራ ስደተኞች የሻዕቢያ ሰላይና የትግራይ ሰራዊት አባል በሚል እየታሰሩ ስለመሆናቸው ኢትዮ ፎረም መዘገቡ የሚታወስ ነው። ወይዘሮ ሊዲያ በአዲስ አበባ በመጋቢት ወር ውስጥ ብቻ ሰላሳ ስድስት ሰው በወንጀል ድርጊት ሳቢያ ተገድሏል፣ በከተማ በወንጀል ስራዎች ላይ በአመዛኙ የተሰማሩት ደግሞ የትግራይና የኤርትራ ተወላጆች ናቸው ሲሉ መናገራቸውም ታውቋል። ጦርነት ለማካሄድና ኢትዮጵያውያንን ለመግደል ትብብር አድርገው የነበሩት የሻዕቢያና የብልጽግና መሪዎች ጦርነቱ ወደ ሰላም ሲቀየር ግን እነርሱ ወደ ጸብ ገብተዋል። አንድ ሚሊዮን የሚደርስ ብን በጋራ ከገደሉ በኋላ ፍቅራቸውን ወደ ጸብ የቀየሩት የአብይና ና የኢሳያስ መንግስታት እነሆ አሁን መካሰስ ላይ ናቸው። የብልጽግናው መንግስት 224 ኤርትራውያንን ለፕሬዚደንት ኢሳያስ አፈወርቂ ሲላላኩ በአዲስ አበባ ውስጥ በቁጥጥር ስር አዋልኳቸው ማለቱም የዚህ ማሳያ ነው። በአዲስ አበባ የተለያየ ፍላጎት ያላቸው የሽብርና የጽንፍ ኃይሎች እኩይ ዓላማቸውን ለማሳካት የተለያየ እንቅስቃሴ አድርጓል የሚለው የወይዘሮ አዳነች አቤቤ አስተዳደር ሪፖርት በመቶ ሺዎች የሚቆጠር የሰላም ሰራዊትን ብና። አልተሰማራም በዚህ ሰራዊት ውስጥም የጽንፈኛውና የሽብርተኛው ተላላኪዎች ሰርገው ገብተው አገኘናቸው በሚልም አካቷል። ከኦሮሞ ነጻነት ጦር ጋር በተገናኘበት ከተማ የታሰሩ ሰዎች ቁጥርም ከሁለት መቶ እንደሚልቅ ነው የዋዜማ መረጃ የሚያሳየው። ይህ ሁሉ በድምሩ ወደ ዘጠኝ መቶ የሚጠጋ ሰውን አሰርን ባሉበት በአንድ ወር 36 ሰው ተገደለ የሚል ሪፖርት በቀረበበት እገታና ስርቆት መስፋፋቱን ኗሪዎች በሚናገሩበት የመንግስት የጸጥታ ኃይሎች ጭምር በዚህ መስክ ተሰማርተው እንደሚገኙ ተደጋግሞ በሚገለጽበት ሁኔታም ከተማዋ አስተማማኝ ሰላም ውስጥ ናት የሚልም ሆኗል። የሪፖርቱ መደምደሚያም በእርግ ሲገለጽ የፌደራል ፖሊስ ኮሚሽነሩም አዲስ አበባ ከእንግሊዟ ለንደን በላይም ሰላማዊ ናት ሲሉ የተናገሩት በቅርቡ ነበር። የለንደንና የአዲስ አበባን ብናይ የለንደን የክራይም ኢንዴክስ 54 ነጥብ 8 ነው። የአዲስ አበባ ደግሞ የክራይም ኢንዴክስ 48 ነጥብ 9 ነው። ለዚህ አዲስ አበባ የተሻለ ነው ማለት ነው። በዛው ልክ ደግሞ የሴፍቲ ስኬል አለ በይጸት ሰላሙ የተሻለ ነው ተብሎ እሱ የለንደኑ 45 ነጥብ አንድ ነው የኢትዮጵያ 51 ነጥብ አንድ ነው የአዲስ አበባ ማለት ነው። በዚህ ባሳለፍነው ሶስት አራት ዓመት ውስጥ ምንም አይነት የሽብር ወንጀል እዚህ አዲስ አበባ ላይ ያልተፈጸመበት ነው። ጠቅላይ ሚኒስትር አብይ አህመድ የግል አውሮፕላን ገዙ። አውሮፕላኑ ለቪአይፒ አገልግሎት የሚውል ሲሆን የኢትዮጵያ አየር መንገድን አርማና ቀለም አይለጥፍም ተብሏል። በጥልቅ ድህነት ውስጥ ማደጋቸውን በመግለጽና የሀገር መሪ ከሆኑ በኋላ ግን ያንን ድህነት ጠቅላይ ሚኒስትር በመሆን እንደተበቀሉት ሲናገሩ የሚደመጡት አብይ የግል ምቾቶቻቸውና ምኞታቸውን በሚገባ እየተገበሩ ቀጥሏል። በሀገሪቱ ውስጥ የሚላስ የሚቀመስ የቸገራቸው በርካታ ሚሊዮኖች፣ በድህነት የሚማቅቆ አስር ሚሊዮኖች፣ ማዳበሪያ አሊያም መግዣው የቸገራቸው ሚሊዮን አርሶአደሮች፣ በምግብ ጦት የሚረግፉ ሰዎች ቢበዙም እርሳቸው ግን የአስር ቢሊዮን ዶላር ቤተ መንግስት የሚገነቡ ሆኗል። መኖሪያቸውን እያስገነቡ ያሉት ጠቅላይ ሚኒስትሩ አሁን ደግሞ መብ ሪያቸውን በኢትዮጵያ ሀብት መግዛታቸው ተሰምቷል። ኢትዮ ፎረም ከቤተ መንግስት ምንጮች ያገኘው መረጃ እንደሚያመላክተው ይህ የቪ አይ ፒ አውሮፕላን የቦይንግ ምርት ሲሆን ኢቲቢቢአር በሚል መለያ ቁጥር የተመዘገበና ከ19 እስከ 32 ሰዎችን ማሳፈር የሚችል ነው። አውሮፕላኑ ለጠቅላይ ሚኒስትሩ የበረራ አገልግሎቶች ብቻ ተብሎ የተገዛ ሲሆን የመኝታ ቤቶች፣ የመመገቢያ ስፍራዎች፣ የሻወር ክፍሎች፣ ሳሎንና መሰል የቤት ውስጥ አገልግሎቶችን የያዘ ነው። ይህ አውሮፕላን ቦይንግ ኩባንያ ሰላሳ ሶስት ስምንት መቶ በሚል ለቢዝነስ አገልግሎት የሚያመርታቸውና ባጭሩ ቢቢጄቱ ብሎ የሚጠራቸው አውሮፕላኖች አካል ነው። ጠቅላይ ሚኒስትር አብይ ይህንን አውሮፕላን የገዙት በሰማንያ ሚሊዮን ዶላር ነው ያሉት ምንጮቹ። የተገዛውም በአንድ ካናዳዊ የደለላ ተቋም በኩል ከቻይና መሆኑንም ገልጿል። እንዲያም ሆኖ ጠቅላይ ሚኒስትሩ የገዙት አውሮፕላን አዲስ አይደለም የሚሉት እነዚህ ጉዳዩን የሚያውቁት ሰዎች ይህንን አውሮፕላን በአሁኑ ወቅት ቦይንግ እያመረተው አይደለም ሲሉም ነው የጠቀሱት። የቦይንግ ድርጅት ለቪአይፒ አገልግሎት የሚሰጡ አውሮፕላ ችን የሚያመርት ቢሆንም ይህንን ጠቅላይ ሚኒስትር አብይ አህመድ የገዙትን አይነት ምርት ግን ካቆመ ቆይቷልም ብሏል። ይህ የተገዙ አውሮፕላን በካናዳዊ የድለላ ኩባንያ በኩል ከአንድ ቻይናዊ ባለሀብት ስለሆነ ዋጋውም 8 ሚሊዮን ዶላር ሆኗል ሲሉም ጨምሯል። ጠቅላይ ሚኒስትሩ የገዙት የቪአይፒ አውሮፕላን ንብረትነቱ የኢትዮጵያ አየር መንገድ እንዳይሆንና የአየር መንገዱን አረንጓዴ፣ ቢጫ ቀይ አርማ እንዳይቀባባቸው አዘዋልም ነው የተባለው። ይህ የቪአይፒ አውሮፕላን እንዲገዛላቸው ለቀድሞ ጠቅላይ ሚኒስትር መለስ ዜናዊም አየር መንገዱ አቅርቦ እንደነበር ያስታወሱት ምንጩ ይሁን እንጂ በድህነት ውስጥ በሚኖር ሀገር ላይ እንዲህ ያለ ነገር አያስፈልግም ብለው በመመለሳቸው አጀንዳው በድጋሚ የተነሳው በአቶ ኃይለማርያም ዘመን እንደነበር አስታውሷል። በአቶ ኃይለማርያም ደሳሌ ዘመንም ይህንን ጥያቄ ያቀረበው የኢትዮጵያ አየር መንገድ ሲሆን እርሳቸውም ጥያቄውን ሳይቀበሉ መቅረታቸው ታውቋል። ጠቅላይ ሚኒስትር አብይ አህመድ ግን ይህ ጉዳይ እንዲፈጸምላቸው በማዘዛቸው ተገዝቶላቸዋል ሲሉም ገልጿል። የቪአይፒ አውሮፕላን በመግዛት ዐቢይ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ውስጥ የመጀመሪያው ናቸው። አብዛኞቹ የአካባቢው ሀገራት ዓለም አቀፍ በረራን የሚያደርጉትም ተከራይተውና ተጃምለው ሲሆንም ብዙ ጊዜ ተስተውሏል። የኬንያው ፕሬዝደንት ባሳለፍነው አመት ወደ አሜሪካ ላደረጉት በረራም ከተባበሩት አረብ ኢሚሬቶች ለተከራዩት አውሮፕላን የሀገሪቱ ግብር ከፋዮች ገንዘብን ያላግበብ አውጥተዋል ተብለው ለቀረበባቸው ህዝባዊ አቤቱታ ይቅርታ መጠየቃቸውም ይታወሳል። ፕሬዚደንት ሩቶ በኪራይና በሀገራቸው የሚያደርጋቸው የኬንያ አየር መንገድ አውሮፕላን አለም አቀፍ በረራዎችን የሚያደርጉ ሲሆን የኤርትራው ፕሬዝደንት ደግሞ ከሌሎች ሀገራት ጋር ተዳብለው በመጓዝ ይታወቃሉ። ከጠቅላይ ሚኒስትር አብይ አህመድ ጋር መልካም ግንኙነት በነበራቸው ወቅትም በኢትዮጵያ አየር መንገድ በጋራ ወደ መካከለኛው ምስራቅና ቻይና በአንድ አውሮፕላን የበሩ የነበረ ሲሆን በመሰል አለም አቀፍ ስብሰባዎች ላይ ሲታደሙ የጋባዥ ሀገራት አውሮፕላን እንዲላኩላቸውም ይጠይቃሉ። የሶማሊያና የደቡብ ሱዳን ፕሬዝደንት የሚበሩትን በተመሳሳይ ከግል አቅራቢዎች በሚከራዩት አውሮፕላን ሲሆን የጅቡቲው ኦመር በመካከልህ ደግሞ ሬድሲ ኤርላይንስ በተሰኘው የመንግስት አውሮፕላን ከሀገር ውጭ ይበራሉ። እናም ጠቅላይ ሚኒስትር ዐቢይ የግል መብረሪያቸውን በ80 ሚሊዮን ዶላር በመግዛት ከምስራቅ አፍሪካ ብቸኛ መኖሪያቸውንም በ10 ቢሊዮን ዶላር በመገንባት ከአፍሪካ አንደኛው ሆነዋል። በኦሮሚያ መጋቢት 24ን ለማድመቅ ሰልፍ ባልወጡና ሱቅ ዘግተው በነበሩ ሰዎች ላይ ቅጣት መጣሉ ተነገርም። በአመዛኙ በግዳጅ በተካሄደው የድጋፍ ሰልፍ ላይ በከተሞች እስከ ስድስት ሰዓት ድረስ ውቅ እንዳይከፈት ተደርጎ እንደነበርም የቀድሞ የመንግስት ባለስልጣናት ተናግሯል። ትግራይን ወደ ኋላ ለብዙ ዓመታት የመለሰው አማራ ክልልን ወደ ለየለት ጦርነት ያስገባው፣ የደቡብና የሲዳማ ክልሎችን የመንግስት ሰራተኞችና ባለሙያዎችን ደሞዝ ከልክሎ ኢኮኖሚያዊና ማህበራዊ ቀውስን ያዋለደው፣ አፋርና ሶማሌ ክልልን ለደም አፋሳሽ ግጭት ዳርጎ ውጥረት ውስጥ የከተተው የብልጽግናው መንግስት ወደ ስልጣን የመጣበትን ሰባተኛ ዓመት ለስድስት ዓመታት አመታት ሙሉ በጦርነት በምትታመሰው ኦሮሚያ ደጋፊዎች ናችሁና ተሰለፉ ሲሉ ውሏል። ስለ ጉዳዩ አስተያየታቸውን የጻፉት የቀድሞ የሰላም ሚኒስትር ዴታ ታዬ ደንዳ ከበርካታ አካባቢዎች ተጨባጭ መረጃዎችን ማሰባሰባቸውን ገልጸው በከተሞች እስከ ስድስት ሰዓት ሱቅ የከፈተ የሚቀጣ መሆኑ ታውቋል ብሏል። የዛሬ ሰባት ዓመት በሁሉም ኢትዮጵያ ለውጡ የሚወደድ እንደነበር ያስታወሱት አቶ ታይም ሰባተኛ አመቱ ግን በኦሮሚያ በግዴታ ሰልፍ ሲደገፍ መዋሉን አንስተዋል። የብልጽግና ደሴት ነዋሪዎች ከዚህ በፊት ሲጨፍሩ ህዝቡ እያለቀሰና እያዘነ ከኋላ አጅቧል ያሉት የቀድሞ ባለስልጣን መጠነኛ ሰልፍ በአሶሳና በውላይ ታስወዶ ከመታየቱ ባሻገር ትዕይንቱ በዋናነት በኦሮሚያ ተወስኗል። ለምን ያሉት የኦሮሚያ ክልል ብቻውን ሀገራዊ የተባለውን አጀንዳ ለምን እንደወሰደ ያጠይቃል ያሉት አቶ ታይም ሀገራዊ ለውጡ መከበር ከነበረበት ያለ ልዩነት በሁሉም ዘንድ ሊሆን ይገባ ነበርም ብሏል። እንዲያም ሆኖ ይኸው የመጋቢት 24ቱ ሰባተኛ ዓመት በብዙ ክልሎች ሳይታወስ የቀረ ሲሆን ይህ መንግስት በኦሮሚያ ብቻ ድጋፍ ያለው ለማድረግ የተሞከረበት ን ሂደት ከለውጡ ወዲህ በኢትዮጵያ ውስጥ ተገዶ የሚሰለፍ ህዝብ ከኦሮሚያ ውጭ አለመኖሩን ያሳያል ሲሉም ገልጸውታል። ኦሮሚያ ማሳውን በኪሳራ ስንዴ ለመዝራትና ምርቱንም ከገበያ ዋጋ በታች ለመሸጥ የሚገደድ ከመሆኑ በላይ ለብልጽግና ቀልድ በግድ ሲሰለፍ ከርሟል ሲሉም አክሏል። ከዚህ በተጨማሪም ከመቼውም ጊዜ በላይ በመከራ የተዘፈቀውና የሞተ ዘመዱን እንኳ ለመቅበር የተቸገረውን ኦሮሞን ልዩ የስርዓቱ ተጠቃሚ ለማስመሰልና ከወንድም ህዝቦቹ ጋር የማቃቃር ድራማ ሊሆን እንደሚችልም ግምታቸውን አስቀምጧል። ፖለቲካ ቁማር መሆኑን በአደባባይ መነገሩን በማስታወስም ይሄ የኦሮሞ ህዝብን አስገድደው ሰላማዊ ሰልፍ የማስወጣቱ ስልት ከሌሎች ኢትዮጵያውያን ጋር ለማቃቃር በማለም ነው የሚለውን ሚዛን የሚያነሳ ግምት ብለውታል። ፌስቡክ በትግራይ ጦርነት ወቅት ለነበረው ሚና ክስ ተመሰረተበት። ኩባንያው በባህርዳር ከተማ በማንነታቸው ምክንያት የተገደሉት ፕሮፌሰር አብርሃም ማረግን ጨምሮም ለሌሎች ህይወት መጥፋት ሚና ነበረው በሚል በኢትዮጵያውያንና ኬንያውያን ክስ ተመስርቶበታል። ዜጎች በማንነታቸው እንዲገደሉ ወደ ኮንሰንትሬሽን ካምፕ እንዲገቡና የብሔር ጥቃት እንዲደርስባቸው ሲቀሰቀስ የነበረው በዋናነት በፌስቡክ እንደነበር አይዘነጋም። የትግራይ ህዝብን ከኢንተርኔት የሚሆን ከሌሎች አገልግሎቶች አቆራርጦም ዜጎች በማንነታቸው እንዲገደሉ ሙሉ ሲቀሰቅስ የነበረው የብልጽግና ባለስልጣናትና ደጋፊዎቹ በዚህም ለብዙዎች ህይወት መጥፋት ሰበብ ሆኗል። ጠቅላይ ሚኒስትሩ ትግርኛ ተናጋሪ ኢትዮጵያውያንን ካንሰር ብለው የጻፉትን ጽሁፍ ፌስቡክ እስከ ማስወገድ መድረሱም አይዘነጋም። ከጠቅላይ ሚኒስትሩ በተጨማሪ ሌሎች ማንበብና መጻፍ የቻሉ የብልጽግና ደጋፊዎችም ሰዎች እንዲገደሉ ሲቀሰቅሱ እንደነበር ይታወሳል። ከነዚህ ውስጥ የባህር ዳር ዩኒቨርሲቲ የኬሚስትሪ ፕሮፌሰር የነበሩት አቶ አረጋ ማር አንዱ ናቸው። እኒህን ፕሮፌሰር ጨምሮ አያሌ የኢትዮጵያውያን እንዲገደሉ የተደረገበት ዘመቻ በዋናነት የተካሄደው በፌስቡክ ነበር። ያሉ ተቋማትና ግለሰቦች ኩባንያው ላይ ክስ መስርተዋል። ካቲባ የተሰኘ የኬንያ የመብቶች ተሟጋጅ ተቋም የአምነስቲ ኢንተርናሽናል ተመራማሪ የነበሩት አቶ ፍስሃ ተክሌና አብርሃም መአረግ ናቸው። ለሁለት ዓመት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥና ግድያ የሚያመሩ ይዘቶችን በማስተዋወቅ የተወነጀለው ሜታን ክስ የማየት የኬንያ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መስጠቱንም አምነስቲ ኢንተርናሽናል አሳውቋል። ፌስቡክ በትግራይ ጦርነት ወቅት በገጹ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አስተራሽ ተዘጋጅቷል በሚል የሁለት ቢሊዮን ዶላር ካሳ እንዲከፍል ክስ የተመሰረተበት ከሁለት ዓመት በፊት ታህሳስ ወር ላይ ነበር። የሜታ የህግ ባለሙያዎች ቡድን በበኩሉ ኩባንያው በአሜሪካ ውስጥ የተመዘገበ በመሆኑ በኬንያ ሊታይ አይገባም የሚል ከዚህ ቀደም ክርክር አቅርቦም ነበር። በተጨማሪም ተፈጽመዋል የተባሉት የሰብአዊ መብት ጥሰቶች በኢትዮጵያ ስለተፈጸሙም በኬንያ ሊሰሙ አይገባም የሚል መከራከሪያ አቅርቦ የነበረ ቢሆንም የኬንያ ፍርድ ቤት ክሱን ለማየት መሆነ ለማጤን የዳኝነት ስልጣን አለኝ ብሏል። ሜታን በኬንያ ከከሰሱት መካከል የትግራይ ተወላጅ የሆኑት አባቱ ፌስቡክ ላይ በተለጠፈ ጽሁፍ ምክንያት የተገደለበት አብርሃም ማረግ አንዱ ሲሆን በባህር ዳር ዩኒቨርሲቲ መምህር የነበሩት አባቱ ፕሮፌሰር መአረግ አማረም በብሔራቸው ላይ ያነጣጠረ በፌስቡክ በወጣ ጽሁፍ ምክንያት በጥይት ተገድለውበታል። አባቱ ከመገደላቸው በፊት አብርሃም እነዚህ ጽሁፎች እንዲነሱ ለፌስቡክ ሪፖርት ቢያደርግም የማህበራዊ ሚዲያው ልጥፉን ለማንሳት ፈቃደኛ እንዳልነበርም ክሱ ያትታል። ፌስቡክ የጥላቻ ንግግሩን ቢያስቁምናም በገጹ የሚለጠፉ ጽሁፎችን በአግባቡ ቢያጠራ ኑሮ አባት አይሞትም ነበር ሲልም የፕሮፌሰሩ ልጅ አብርሃም ከዚህ ቀደ ለምን ነግሮኛል ሲል ቢቢሲ ጽፏል። የፌስቡክ አልጎሪዝም በትግራይ ማህበረሰብ ላይ ያነጣጠሩ የጥላቻ ትርክቶች እንዲዛመቱ ያስቻልም፣ እንደዚሁም ይዘቶችን የመቆጣጠር ስርዓት እንዲህ አይነት ጽሁፎችን ለመለየት ምላሽ ለመስጠትም ተስኖታል ሲል አምነስቲ ባደረገው ጥናት መግለጹም ይታወሳል። ኢትዮጵያውያን ስደተኞች ከአሜሪካ መንግስት ማስጠንቀቂያ ተልኮላቸዋል። በአዲስ አበባ የሚገኘው ኤምባሲ ደግሞ በህገወጥ መንገድ በአሜሪካ ያሉ ቤተሰቦች ወይም ጓደኞች ካሏቸው ወደ ቤት እንዲመጡ ለመንገድ ጊዜው አሁን ነው የሚል መግለጫ አውጥቷል። ዶናልድ ትራምፕ በስደተኞች ላይ ያነጣጠረ እርምጃቸው በርካቶችን አደጋ ላይ ጥሏል። ኢትዮጵያውያን ደግሞ ለዚህ ችግር ተጋላጭ ከሆኑት ውስጥ ናቸው። በህገወጥ መንገድ በአሜሪካ ያሉ ቤተሰቦች ወይም ጓደኞች ካላችሁ ወደ ቤት እንዲመጡ ለመንገድ ጊዜው አሁን ነው ሲሉም በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንግ ሆንግኮንግ አስጠንቅቋል። አምባሳደሩ በኢምባሲያቸው በኩል ባወጡት መግለጫ አሜሪካን አስተማማኝ፣ ጠንካራና የበለጸገሽ ለማድረግ ፕሬዚደንት ትረምፕ የአሜሪካ ኢሚግሬሽን ህጎች መከበራቸውን እያረጋገጡ ነው ብሏል። አክለውም በህገ ወጥ መንገድ ወደ አሜሪካ ለመግባት መሞከር፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ ፍቃድ መስራት፣ ወይንም የቪዛ ጊዜ ካለቀ በኋላ በአሜሪካ መቆየት ከባድ ቅጣትን እንደሚያስከትል ገልጿል። ቅጣቱም እስር፣ ከሀገር መባረርና ወደፊት የአሜሪካ ቪዛ እንዳያገኙ ቋሚ እገዳ መጣል እንደሚያካትትም ተናግሯል። የአሜሪካ መንግስት ዜጎች በህገወጥ መንገድ ወደ ሀገር ውስጥ እንዲገቡ በሚረዱ ላይ እርምጃ እየወሰደ መሆኑን የገለጹት አምባሳደሩ እርምጃውም ህገወጥ ስደት እንዲቀጥል የሚፈቅዱ ህገወጥ የሰዎች አዘዋዋሪዎችንና የውጭ መንግስት ባለስልጣናትን እንደሚያካትት ነው የገለጹት። አክለውም በህገወጥ መንገድ መግባት የአሜሪካ ህጎችን መጣስ ብቻ ሳይሆን ደህንነትንም አደጋ ላይ ይጥላል ያሉ ሲሆን በህገወጥ መንገድ በአሜሪካ ውስጥ የሚገኙ ዜጎች በመንግስት ከመያዛቸው በፊት አሁኑን ወደ ሀገራቸው እንዲመለሱ ሲሉም አሳስበዋል። ከአሜሪካ ተባረው በፓናማ ሆቴል እንዲቀመጡ የተደረጉ የኢትዮጵያን እና ሌሎች ስደተኞች አጣብቂኝ ውስጥ መውደቃቸው ከሰሞኑ ሲገለጽ ነበር። በርካታ የእስያና የአፍሪካ ስደተኞች በላቲን አሜሪካዋ ሀገር ፓናማ መዲና በሚገኝ ቅንጡ ሆቴል እንዳይወጡ ተዘግቶባቸው ቢገኝም በመስኮት በኩል እርዳታ ለማግኘት መማጸን ከጀመሩም አንድ ወር አልፏቸዋል። ከአሜሪካ ወደ ፓናማ ርዕሰ መዲና ከተባረሩ በኋላ ስለቀጣ የጣፈንታቸው እስካሁን የታወቀ ነገር የለም። እንደ ኢራን፣ አፍጋኒስታን፣ ኔፓል፣ ፓኪስታን፣ ሶማሊያ፣ ኤርትራ፣ ካሜሮን እና ኢትዮጵያ፣ ቻይና ና ሩሲያ የመሳ ከመሳሰሉ ሀገራት የመጡ ስለመሆናቸውም ተገልጿል። የፓናማ መንግስት በቅርቡ ባወጣው መረጃ መሰረት ደግሞ ከአሜሪካ ወደ ፓናማ ሲቲ ከተባረሩት 299 ሰነድ አልባ ስደተኞች መካከል 192ቱ በፈቃዳቸው ወደ ትውልድ ሀገራቸው ለመመለስ ተስማምተዋል። ለመቆየት የወሰኑት ለ30 ቀናት ጊዜያዊ የሰብአዊነት ፍቃድም ተሰጥቷቸዋል። የፓናማ መንግስት ወደ ሀገራቸው ለመመለስ የማይችሉ ስደተኞች ፍቃደኛ የሆነ ሶስተኛ ሀገር ማፈላለግ አለባቸውም ብሏል። ቢቢሲ ያነጋገራቸው ስደተኞች ግን እስካሁን የሚቀበላቸው ተሳትፎ አላገኙም ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን። ቸር ያሰማን። Thank